አሰላሙአሌይኩም ረህመቱላሂ ወበረካቱሁ። ውድና የተከበራችሁ የሀዲ ሀይቄቶ ተከታታዮች እንደምናላችሁ? ደህና ነኝ አልሐምዱሊላሂ። ዛሬ በአዲስ ነገር ከችብያለሁ። እናንተ ማበረታትኝ ሸር ላይክ ሳብስክራይብ በማድረግ ቻናልን ማሳድጉልኝ፣ የእግር መንገዳችሁን ማበረታትኝ። እንግዲህ የኢትዮጵያ ሰው ነኝ ማለት ነው። ትረዱኛላችሁ ብያ ስባለሁኝ ን ወደ ቁም ነገሩ እንግዲህ ዛሬ አዩ እና ሰኢድ ተፋጠው ነበር ማለት ነው። ምን አለች የሚለውን ነግራችኋለሁኝ። አብራችሁን ይቆዩ። እንግዲህ ዛሬ አዩ አምርራለች። ትናንትና ሱመያ ያለችውን የሰማ ይመስለኛል ማለት ነው። ገና ልጅ ነሽ፣ አይምሮሽ ገና አልበሰለም፣ እንጭጭ ነሽ፣ ዝምብለሽ ሰው ላይ ብድግ ብለሻት ዝለፊ ብላ ስትሰርባት ነበር ሱመያ ማስጠንቀቂያ ነው የሰጠቻት። ለነገሩ ነገሩ ሱመያን በቀደም የተሳደበች ነበረ። ከዛም ሱመያ ደግሞ እንደዛ አስተያይቷን ሰጥታት ነበር ማለት ነው። ከዛ ምን እንደሆንኩ ሰይድን አልፈልገውም የጠየኩትን ጥያቄ ስላልመለሰልኝ ካሁን በኋላ ሰይድና እኔ አብረን መሆን አንፈልግም። ብቻ ተገናኝተን ምናልባቸ አውርተን ያለውን ነገር ኔ ካይን እንዳወርድልኝ ነው ንፈልገው። ስለዚህ ትችልሻለሁኝ፣ በእኔ አታምሃኝ ሰይድን ብላለች ማለት ነው። ሱመያ ያንን ስታይ ነው ለምሳሌ ሱመያ እንዴት ተወችው ስታስብ ኧረ አንዳንድ ጊዜ እኮ በጣም ነው የሚገርመኝ ማለት ነው። እውነቴን፣ ቀናተኛ ሰው ማለት እንደዚህ ነው። ትናንትና ሱመያ እየተመልሳ ሰኢድን ትወስድብኛለች ብላ ውሁ ስትል የነበረችው አዩ፣ ዛሬ ሱመያ እያልፈልግም ስትለው እሷ ምን የማልፈልግም፣ ኒካይና ውረድልኝ ብዙ ነገር አድርገኛል፣ ልጅነቴን አበላሽተህብኛል ምናምን ምናምን ያላለችው ጉድ የለም። በቀደም ራሱ እኮ ብላለች ለሰኢድ ሳይሆን እያሰበች የነበረው አስር ቢሊዮን ብር ሳይሰጠኝ ምናምን ምናምን እያለች ስትል ነበር ማለት ነው። እና አዩ የጥቅም ሰውን መሆኗ እናስታውቃለች። እንግዲህ ዛሬ ሰኢድ እናፋጣው ነበር ማለት ነው፣ ስደበድበኝው ነበር፣ ብዙ ነገር ስታደርገኝ ነበር። አሁን ግን አልፈልግም፣ ኒካይን አውርድልኝ። ከዛም በኋላ በቃ እንግዲህ ካሳ ፈልገ ይመስለኛል። ልጅነቴ ሁሉ አበላሽተኛል፣ ስለዚህ በቃ አልፋታም እያለችው ነበር፣ ስትፎገላበት ነበር፣ ሰኢድን ማለት ነው። እሱ ግን እንደው ተገርሞ ዝም ብሎ ሲመለከታት ነበር። ያቺ ደግሞ ነፍናፋ ጓደኛዋ እንግዲህ ስታሽካበት ነበረ፣ ቡኒን ምናች የምትባለው እሷ ማለት ነው። እንግዲህ በቀደም እያለች ነበር እሷ ማለት ነው። እንዴት ይገርፋታል? እንዴት እንደዚህ ያደርጋል? ሱመየን ለማስደሰት ብሎ ነው እንጂ ሰኢድ ይሄን ያደረገ ምናምን እያለች ነበር። እና ኦመር እንግዲህ ሁለታቸውንም ነበር መገረፍ የነበረባቸው ሆኗል ማለት ነው። ሱመያ እንግዲህ ኦመር የእሷ ጠባቂ ነው ማለት ነው። እና ስለ እሷ ብዙ ጊዜ ክንዱ በቃ አጥብቆ ነው የሚከራከርላት ስለ ሱመያ። ሱመያ እንግዲህ ጀግና ታቃላቸው ንግስቷ ማለት ነው። ልጆቿን እያሳደገች ደስታዋን የምታጣጥም ጀግና ሴት ነች፣ የኛ ተምሳሌት። ሰምታችኋል። እንግዲህ ስለ እሷ እሷ እንግዲህ ካሁን በኋላ ሰኢድን ማግኘት አልፈልግም፣ ኮሜንታተሮች አገኘው ታረቁ እየምትሉኝ አይሰካም ብላለች ማለት ነው። አትቆጡብኝና፣ እና ኔ አላደርገውም ስትል ነበር ማለት ነው እና ያ ነገር እንግዲህ ትንሽ ያሳስባል። እነዚህን ልጆች አሁን ልጅ እሱ በናፍቆት ብዙ ነገር አለና ልጅ ነፍስ አወቅ ልጅ ህፃኑ ስ ልጅ እምብዛም ላያውቀው ይችላል። ችኛይቱ ግን ጀሚላ ስለምታውቀው ትጎዳለች ብዬ አስባለሁኝ እና ያ ነገር ግን ቢስተካከልላለሁኝ ማለት ነው። ለልጆቻችሁ ስትል ብትታረቁ እንግዲህ እኛም ብለናል እኮ ሰኢድ ቢያቅ አዩን መፍታት አለበት። ከዛም በኋላ አንቺን መመለስ አለበት ማለት ነው። ከዛም አብራችሁ ብትኖሩ የተሻለ ነገር ነው ብዬ ስለማስብ ማለት ነው። አይነው ያ የግላችን አስተሳሰብ ነው። አንቺ ደግሞ ሌላ የጠየቁት ጥያቄ የመን የተከሰተውን ነገር ስላልመለሰልኝ መመለስ አልችልም ብላለች፣ እንግዲህ ሱመያ ማለት ነው። አዩም እንግዲህ ከብዙ ጊዜ በኋላ ሰኢድ ለሱመያ እንደሚያደላ ልቡ ስታስብ፣ እንግዲህ ይገለኛል በማለት የሆነ ነገር ተናግሬ፣ አሁን ገርፎ የነበረ ነገ ደግሞ የሆነ ነገር ቢያደርገኝስ የሚለውን አስባ ማለት ነው። እንግዲህ ፍታኝ፣ ሚስት አልሆንህም እኔ ብቻ ካሳ ነገር ሳትፈልገው አቀር ምክንያቱም ልጅነቴን አበላሽተህ ምናምን ምናምን ብዙ ነገር አድርሰህብኛል፣ ምናምን ስትል ነበር ማለት ነው። እንግዲህ አይታችኋል፣ በፕራንክ ምክንያት ካላገባህ ብላ ሙጭጭ ብላ በግድ በግድ ተይዞ ያገባት ሴትዮ አሁ መልሳ ሰይድን እንደዛ ስትል እሰቡት ማለት ነው። እና ለኩልህልን እንግዲህ ሰይድ ምን ይበቃዋል የሚለውን ነገር አብረን የምናየው ይሆናል። ያው ሱመያ ጋር ይታረቃሉ ብዬ አስባለሁ። መጨረሻ ያንም የሆነው አዩን ይፈታና ሱመያ ጋር ይታረቃሉ ብዬ ነው የማስበው። እኛ ምን እንጠብቃለን። ውድና የተከበሯቸው ሰብስ የቤተሰቡ ላይክሸር ሰብስክራብ አይረሰ፣ አበረታቱ፣ ሰብስክራብ አድርጉኝ፣ ገፍተራ አድርጉኝ። ሰላማችሁ ይብዛለኝ። አሰላሙ አሌይኩም ወራህመቱላሂ ወበረካቱ።